ነው ዳኒ እንግዲህ ከሁለታቸው ማንንም መምረጥ አልችልም ሁለታቸው ጋር መኖር እፈልጋለሁ እያለ ነው። ያለፈኝ ዘመን አለ እንዲ ያለሽ ሚሪ ማማዬ ያለፈኝ ዘመን የለም። የሚመጣው ዘመን ነው የሚያስፈራው። አሰላሙ አሊኩም አራምት ላይ በረካት እንደውም የሌላ እምነት ተከታይ ሰላም እንዲህ ናቸው። እነ ጽጌ ደና ሂደው ሂደው መጨረሻ ላይ ያበላሹት፣ እንግዲህ ኤፍሱም ሻሿ እየሰራቻቸው ነው መሰለኝ። ያረገዘች አይመስለኝም። ጭቃ ነው እንዲህ በአንድ ሳምንት ተጠፍጥፎ የሚሰራው? አንዳንድ ጊዜ ኮሜንታተሮች ገደል እንደሚከቱ በእነዚህ ላይ ወቁ። የዛኔ ቀለበት ሊያረግላት ዝግጅት አደረገ፣ እሷም ጽጌም ጥፋት አጥፍታለች ዝግጁ አይደለውም ማለች ያ ነገር ሁሉ ተበላሸ። እሱም በንዴት ሂዶ ኤፍሱን አመጣችለት ሜሪ። ከዛ ቀለበት አደረገ። ከዛ ነገሮች ሁሉ ተበላሹ። አሁን ላይ ቁጭት ነው ሁላ ማረሽን ገበያ አታውጧት ያታውጣት እንደሚባለው። አሁን ላይ እንግዲህ ኤፍሱን አላፈቅራትም፣ ኤፍሱን አልፈልጋትም፣ ገና ለልጅ ብዬ ማልወዳት ሴት ጋር አልኖርም፣ ጽጌ ሌላ ሰው ሁና ማየት አልችልም እያለ ነው። ያለፈኝ ዘመን አለ ወይ? ያለች ሜሪ ያሳቀች ማለት ነው። እና ያለፈኝ ዘመን የለም እማዬ፣ የሚመጣው ዘመን ነው እያስፈራ ያለው። ያው ያለፈው ዘመን ያው ይሄን ሶስት አራት አምስት አመት ያው ትንሽ የሚያስጠላ ዘመን ነበረ፣ ጊዜ ነበር እና ከዛም በፊት ደግሞ ያው ዘመን የሚባለው በጣም ረጅም አመት ነው እና ያ ዘመን ደግሞ የእናቶች አባቶች፣ የደጉ ጊዜ፣ የእዝነት ጊዜ፣ የሁሉ ነገር ሰው ልጅ ጠግቦ በሚበላበት ሰው ልጅ በሰላም ወጥቶ በሰላም የሚገባት ጥሩ ዘመን ነበር ማለት ነው። የሚያስጎመጅል ዘመን ነበር እና ከዚህ በኋላ የሚመጣው ዘመን ነው እያስፈራ ያለው። እና አላለፈሽም አማዬ እና የአንድ ቀን ስህተት የዘጠኝ ቀን ጉድዞ ይመጣል ይባል የለ እንግዲህ። አሁን ላይ እንግዲህ ያው በክርስትና እምነት ሁለት ሚስት አይቻልም። ደስ የሚለው ነገር ሴቶች ሙርታህ ነው የሚሆኑት። በሙስሊም ያው ሁለት ሚስት ይቻላል፣ ሶስት አራትም ይቻላል አቅሙ ለቻለው እና እኩል ማየት ለሚችል ሰው ነው። ሀቋን የሚወጣ ከሆነ ሁለት ሚስት ይችላል። ያው ዳኒሻም እንግዲህ ያው ወደ ክርስትና ስለማይቻል ያው ወይንም ደግሞ ያው እስልምናን ተቀብለክ ሁለታቸውን ማስተዳደር ትችላለክ እንጂ ወይንም ደግሞ በክርስትና የመጀመሪያ ባለ ሁለት ሚስት ትባላለክ እና አረጋጉት፣ ኮሜንታተሮች አረጋጉት። እኔ እንጃ ኮሜንታተር ወረቢ ነው የምላችሁ። ኮሜንት ካያችሁ ገደል ነው የምትዶሉት ማለት ነው። የብዙ ሰው ተዳር የብዙ ሰው በቃ ለመወሰን የሚቸግረው ኮሜንት እያየ ከኮሜንቱ ጋር ተያይዞ ገደል የሚገባል። እረ ኮሜንት ስታዩ የሚጠቅማችሁን ውሰዱ፣ በህይወታችሁ ላይ ትክክል ነው የምትሉትን በራሳችሁ ወስኑ እንጂ ሰው ሲወስን እስከሚወስንላቸው አይተጠብቁ። በጣም ነው የምትገርሙት። ያ ኮሜንት ነው ዛሬ ተዋት፣ እሷ እንደሷ ቀለበት አርግላ፣ እሷ ትሻለህ፣ ጽጌ አትወድህም፣ ጽጌ አትፈልግህም፣ ምድሬሽ እያላችሁ ቆይታችሁ ዛሬ ደግሞ ረ ኤፍሱምን እኮት መተው ትችላለህ። ጽጌ እኳ አብረሀት ብዙ ረ ተው ተው መቼም ዩቱበሮች አይታመኑም። እኔ እውነቱን ለመናገር ጽጌ ና ዳኒ በጣም ነው ደስ የሚሉኝ እና ብርሽ ጋር ከተቀላቀሉ በኋላ ነው የሚሰሩት ቪዲዮ እያስጠላ የመጣው ና በፊት እርስ በራሳቸው ፕራንክ እየተዳረጉ በቃ ማንኛውም ሰው ማየት የሚፈልግ ቪዲዮ ነው የነሱ ቪዲዮ ና ለዛ ወዳቸዋለሁ። እንግዲህ እቺ ማርግዣለሁ ያለችው ሸዋሸዋ ልትሰራ ነው ባክሽን ነው ውሸትሽን። ከሆነ ከመሀላቸው ውጪ የማይወድሽ ባል የማያፈቅርሽ ባል ጋር ኑረሽ ወይ አንድ ዓመቱ ወይ ሁለት ዓመት ነው ህይወትሽም ተበላሽቶ ከምትወጪ ቢቀርብሽ ይሻላል። ሲወድሽ ሴት ልጅ ደግሞ እንክብካ ቤት ፈረድ ያለ እንዲያዝንላት እንዲወዳት በቃ እወድሻለሁ እሱ በአደባባይ አልወድሽም አላፈቅርሽም እያለሽ በዚህ እድሜሽ የማፈቅርሽ የማይወድሽ ወንድ ጋር ከምትኖሪ ለነሱ ተይላቸው። እነሱ ብዙ ነገር አብረው አሳልፈዋል። ዛሬ ላይ እዚህ ቦታ የደረሱት አብረው ነውና፣ እንግዲህ አላ የተሻለው ነገር አለ። የተሻለውን ያምጣላችሁ ላችኋለሁ